ከና ልብሱ የ1350 ብር ነው የፈጀው ማለት ነው። ያው ዲዛይን ሊኩም ወራህመቱላህ ወበረካቱ ውድ ተመልካቾቼ እንደምናላችሁልኝ እኔ ዳና ነኝ። ያለውላችሁ ዛሬም በድጋሚ መፍረሻ እና የመፍረሻ ልብሶች ይዤው ለእናንተ ብቅ ብያለሁ ማለት ነው። 41510 ብር የፈጀውን የመፍረሻ ልብሶችና መፍረሻዎች ነው ማሳያችሁ። ያለውን ነገር ያው ተከታተሉ። አንድ ባንድ ሁሉንም ዝርዝሩንም እነግራችኋለሁ ማለት ነው። ከምንጣፉን ጀምር ይሄ ምንጣፍ እንደምታዩት ሁለት በአራት ነው። በጣም ቆንጆ ምንጣፍና በጣም የሚያምር ከዚህም ጋር ማች አረገ የምጣፍ ነው ማለት ነው። ሁለት በአራት ነው። ሰባት ሺህ አምስት መቶ ብር ነው የፈጀው ማለት ነው። እና ያው እንደምትመለከቱት በጣም የሚያምር ነው። በድጋሚ ነው የታዘዝኩት። ባለፈው እዛኛው ቪዲዮ ላይ ይሄንኑ እራሱኑ ታዝዤ ያው ቪዲዮ ሰርች የላችሁ ነበረ እና ያንን አይተው ወደውት ያው በድጋሚ ታዝዣለሁ ማለት ነው። የሁለተኛውም ያው በጣም በሚያምር ሁኔታ ተሰርቶ ያው እንደምታዩት ቆንጆ ነው። እሺ ተካይ እንደምታዩት ይሄም የባለፈው ራሱ ዲዛይኑ ራሱ ነው፣ በጣም የሚያምር ነው። ስለወደዱት ነው በድጋሚ ያዘዙት። አባዱ ላይ ይባላል ስሙ ማለት ነው። ከና ልብሱ ያው 1350 ብር ነው የፈጀው ማለት ነው። ያው ዲዛይኑንም ስለወደዱት ነው በድጋሚ ያዘዙት። በጣም ቆንጆ ነው፣ ለኔ ራሱ ተመችቶኛል ማለት ነው። እና ደግሞ በመቀጠል ያው ይሄ ቤቢ ነው። ያው ይሄም ከዚህ በፊት ያው ሁሉም ራሱ ነው ሲጀምረው የባለፈው ነው። ይሄ ደግሞ ቤቢው መቶ ሀምሳ ብር ልብሱ ደግሞ 250 ብር ነው ማለት ነው። በአጠቃላይ ዙሮ ሁለቱም አራት መቶ ብር ነው የፈጀው ማለት ነው። ያለው ነገር የተካየውና ቤቢው ይሄን ይመስላል ማለት ነው። እና ይሄ ደግሞ ያው ትራሱ ነው። ትራሱ ደግሞ ባለፈውም ያው ተናግረዋለሁን ትራሱ 290 ልብሱ ደግሞ 450 ብር ነው ማለት ነው። እና ያው ሁሉም ባለፈው የተናገርኩት ነገር ነው። በጣም ነው የሚያምረው። ያው ቆንጆ እና የተፈላጊ ስለሆነ ነው ድጋሜ የመረጡት ማለት ነው። ወደ ገነቴ የሚሄድ መፍረሻ ልብሶች ናቸው ማለት ነው። እሺ እና ያለው ውበት ያው እንግዲህ ተፈርሾ እያያችሁት ነው። ያው ይሄ አራት ፍራሽ ነው። በጣም ነው የሚያምረው። እዩት እስኪ ያሳያችሁ። እና እንደዚህ ተፈርሾ ሲታይ ሳህኑ ላይ በጣም ቆንጆ እና የሚያምር ነው ማለት ነው። ቀጣይም በድጋሚ ያው ይህንኑ እንደሚያዙት ተስፋ አደርጋለሁ። በጣም ቆንጆ ነው እና ደግሞ ፍራሹ ባለፈውም ተናግረዋለሁ 2350 ብር ነው ማለት ነው። ልብሱ ደግሞ 1350 ብር፣ 12 ቲክነስ በ70 ሴንቲ ነው ማለት ነው። በጣም ቆንጆ እና ኦሪጅናሉ ፍራሽ ነው። ለመፍረሻ የሚሆነው ፍራሽ ይሄ ነው። ያው በጣም ቆንጆ ፍራሽ ነው። ተፈላጊ ፍራሽ ነው ማለት ነው። እና ያለው ነገር ያው እንደዚህ በሚያምር ሁኔታ ፈርሸን እያሳየናችሁ ነው። በጣም ጥራያት ያለው እቃ ነው ማለት ነው። እና ይሄ ደግሞ የፍራሽ ልብሱ 1350 ብር ነው ማለት ነው። እና ውዱ ተመልካቾች ያለው ያው ይሄ የአርባ አንድ ሺህ አምስት መቶ አስር ብር የፈጀው መፍረሻዎች ያው ይሄን ይመስላል። ይሄ ደግሞ ያው አራተኛው ፍራሽ ነው። በደንብ አልታያችሁም ነበረ እዚህ ጋር ያው ቦታ ስላልበቃ እዚህ ጋር አስቀምጠን ነበረ ማለት ነው። እና ይሄ ደግሞ የተሰራው ያው በጎማና በማሰሪያ የሚባል አለ ማለት ነው እና ይሄ የተሰራው ለቤት በዚፕ የሚሰራው ብዙ ጊዜ ስለሚበላሽ እና ብዙ ጊዜ ስለማይቆይ በጎማ እና በማሰሪያ ነው ይሄ ሁሉም የተሰራው ማለት ነው። እዩት፣ ይሄ ማሰሪያው ነው። ይሄ ደግሞ ጎማው ነው ማለት ነው። ብዙ ጊዜ ምርጫችሁን በዚህ መልኩ ብታረጉ ያው በጣም አሪፍ ነው። ዳርና ዳሮ ጎማ ነው፣ መካከል ላይ ደግሞ ማሰሪያ አለው ማለት ነው። ይሄን ይመስላል። ከመፍረሻ ውጭ የተለያዩ መጋረጃዎች፣ የቤት ዕቃ፣ ያው ብዙ ነገሮች፣ ልብሶች ምናምን ሊሆን ይችላል። ልታዙይ ትችላላችሁ ማለት ነው። በየትኛውን ቦታ አድር እናደርሳለን። በ0927332034 በዚህ ቁጥር እንገኛለን። እናወዱ ወዱ ተመልካቾቼ፣ ያው በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። በቃ ይብቀኝ።